የዛሬው የሩታ ጥፊ ለአብርሽ እሱ ከሚያደርጋቸውና ከተናገራቸው ቃላቶች አንጻር ሲያንሰው እንጂ አይበዛም። ሩታ የውስጧን የታመቀውን ነገር አውታ ተናግራ አልወጣላ ሲላ ከነዚህ ጋር ሲመጣ ከግራና ከቀኝ በሁለት ጥፊ ተቀብለዋል። ደግ ያደረግሽ። ምንም እንኳን ሴት ልጅ እጇን ባሏ ላይ ማንሳት ባይመከርም ነገር ግን አብርሽ በጣም አብዝተዋል ከሚባለው በላይ የምር ነው። ጠግባሃል እንዴ እንዲ ቆይ፣ ትዳር ነው ያዛችሁት እንጂ እቃቃ ጨዋታ ነው እንዲህ ገና ሲገባ ጀምሮ ጭቅጭቅ ጀመራችሁ፣ ነው ያለው። ጭቅጭቁ የተጀመረው እኮ አንተ ከምታደርጋቸው አንጻር ከምታመጣቸው ነገር ነው እንጂ ሩታ ያመጣችሁ ነገር አደለም፣ ወዳም አደለም የተጨቃጨቀችሁ። ሲጀመር አንተ ባለትዳር መሆኑን እረስተዋል እንዴ? ከነጻነት ጋር ያደረጋችሁትን አንዳንድ ነገሮች አይቻለው እሷ ስደባብስ ስነካካ፣ አጠገብ ጎን ስትሆን ይሄ ማለት ደግሞ አንተ ባለትዳር ነው እቺ ደግሞ ኤክስ ናትኝ ማለት ሜቢ አንተ እሷን አግኝተህ ለማረጋጋት ያሰብከው ነገር ሊሆን ይችላል ግን ደግሞ ሩታን ይዘሃት ቤት ከሩታ ጋር ብታገኛት ምን ችግር አለ አሁን ሩታ ሌላ ስሜት ነው የሚሰማ ከዛም በላይ ደግሞ ያስደነገጠኝ የዛሬ ቃላቶቹ የአብርሽ በጣም ከባባድ ነበሩ እንዴ ምናገባሽ አይባልም እኮ አንተ ያለው በመጀመሪያ ትዳር ውስጥ ነው። ትዳር ውስጥ ስገባ እማታቅ ከሆነ ያንተና የሩታ የምታዋሩት የምታረጉት ነገር አንድ አይነት መሆን መቻል አለበት። ሜቢ ያንተ ሀሳብ ሌላ የሱ ሀሳብ ሌላ ሊሆን ይችላል ግን 50 50% አመታችሁ ሀሳባችሁን አንድ አርጋችሁ እንጂ መቀጥሉት በትዳር ላይ ሆናችሁ ሩታ ምናገባሽ አገባሽ እንደገና ደግሞ ከዚህ በኋላ አይደለም በጥፊ ልመች ልብሴን እንኳን እንድነኪኝ አልፈልግም። የተለያዩ ቃላቶችን ስትጠቀም ነበረ። እንደ ምን አይነት ማለት ይሄ የሚያሳየው ማለት ነው። አብርሽ ማለት ነው ከብዙ ሴቶች ጋር የተለያየ ነገር ባረግም አይመለከትሽም እንደ ሚስት ኮራት። በነገራችን ላይ ይህን ስሜት የሚረዳው ትዳር ውስጥ ያለ ሰው ብቻና ብቻ ነው። ሲቀጥል ነፍሰ ጡር መሆኗን እንዳትረሳ። ሌላው ደግሞ ከፈለገች ትሄድ ከፈለገች አሁን ብትሄድ መብቷ ነው ብለ ከቤት መውጣት አትችልም። እንዲህ ባለ ትዳር እኮ ነው ረሳኸው? እንዲህ አግብተሃል እኮ፣ ሚስትህ እኮ ናት ሩታ። ይመለከታታል ስላንተ ምንም ነገር ይሁን ምንም ነገር ይመለከታታል። ከዛም በላይ ደግሞ የፉክክር በረህ ሳይዘቃደረ ማለት እንደ ዝምት ሆኜ በዚህ ቀጥ ከሆነ ገና እንጨረጭርሻለሁ ብዙ ነገሮችን አረጋለሁ። የልጅህ ናት መሆኗን ረሳህ? ሚስትህ መሆኗን ረሳ? ማለት ምንፈልገህ ነው የዛሬው ጥፊኔ ይገባሃል ባይ ነኝ። በሃይማኖት አስተምሮ ሴት ልጅ እጇን ባሏ ላይ ታንሳ ሚል የለም፣ ግን አንተ ከምታረጋቸው አንጻር ደግሞ ይገባል። ሲጀመር ነጻነትን ማግኘት ከፈለግህ ለምንድን ነው ብቻዋን ልታገኛት ሄድክ? ለምን ከሩታ ጋር አላገኘሃትም? እሷም ደግሞ እንደሰማሁት ከሆነ ሩታን ማግኘት አልፈልግም፣ ከአንተ ጋር ነው መቀጠል የምፈልገው። ከዛም በላይ ደግሞ ቀጣይ ላይ ጊዜው ይርዘም እንጂ የኔ እንደሆነ አውቃለሁኝ። እንዲ ቆይ፣ እኔ ጥያቄ አለ ለአንተ ማለት ነው። ከዚህ በፊት ሩታ ወደ ህይወቷ ወንድ ይዛ መታለች? እንዲ ማለት ከዳኒ ውጭ ማለት ነው። ዳኒም ያው ስራ ነበረ። ቤተሰቦች ግን አንተ የምታረገው ነገር እንዲ፣ እነዚህ እኮ ኤክስህናትኝ እኔ እኮ በጣም ገርሞኛል። አይታችሁ ከሆነ ከሁለት ቀን ምናምን በፊት ነው ቪዲዮ የሰራሁትኝ። እንዴት ይቻላል? እኔ ብሆን አላደርገውም ማለት፣ ከኤክስ ጋር እንደው ተገናኝቼ ሌላ ነገር መፍጠር አልችልም። እንዲህ የድሮ ያሳለፉት ነገር እኮ ያስታውሳሉ። ምን አስበህ ነው? በተለይ ደግሞ ሚስትህ ነፍሰ ጡር ናትኝ። እሷን ተተኬደ ነጽም ማግኘት ሳይንስ መተ ደግሞ ጀመርሽ ጭቅጭቅ። ከዛም በላይ ደግሞ መሄድ ከፈለግሽ መሄድ ትችያለሽ። ከዚህ በኋላ ሄድ ውስጥ አይመለከትሽም፣ አያገባሽም። ኧረ አይባልም ወንድሜ፣ ወዴት እየሄድህ ነው? ምንድን ነው የልብ ልብ የተሰማ እንዴ? ጭራሽ ወላጆች እንኳን አልተቆጣጠሩኝም ይለያያል እኮ ሲጀመር ወላጆች እንደፈለግሁን ከተለያዩ ሴት ጋር ፎቶ ተነሳ ኦር ደግሞ ከተለያዩ ሴቶች ጋር አሳልፍ ብለው ነው እንዲያሳድጉ አንዳንድ ጊዜማ እናት አባቶቻችንንም አሳዳጊ የበደለው እንዲባሉ አታድጉ ማለት አታስገቡ ሲጀመር እዚህ ስራ ውስጥ ወይንም እንደዚህ አይነት ነገር የእናትና የአባት ስም አታንሱ ከቻላችሁ ማለት ነው ግን ደግሞ ትዳርና እናት አባት ይለያያል። ገባ? በመጀመሪያ የሃያ ቤት ውስጥ ሆናችሁ ስታገቡ፣ ችግሩ እኮ ይሄ ነው። ሁሉም በፈለገበት መንገድ መሄድ ይፈልጋል። ግን እንደዛ አይደለም። ትዳር ሲሆን ሁለት በአንድ ነው የሚኖረው። ገባ አይደል? ተሳስባችሁ ሩታ፣ ምን አገባሽ የራስሽ ጉዳይ ማለት አትችልም። በመጀመሪያ አንተነ ጥፋቱን እኮ ያመጣኸው እሱ አይደለችም። ያን ነገር ደግሞ ክሊል ለማድረግ እየሞከረች ነው። ለምን ብላ እየጠየቀች ነው። ቀስ ብላ ማስረዳ እንደሚቀድመው ወይንስ ደግሞ ጭራሹን ከፈለግሽ መሄድ ትችያለሽ ወደ ፈለግሽበት። እንደውም ጭራሽ እኔ ነኝ ያባለኩሽ እኔ ነኝ ራስሽ ላይ እራሴ ላይ እንድትወጭ ያደረጉሽ። ጠገብሽ ምን ታረጊ? ስለ ጠገብሽ ነው እንደዚህ ምትሆኝ። ኦ ማይ ጉድነስ። እኔ በጣም ነው ደነገጥኩትኝና ቃላቶችህን ስሰማ እኔ ካብርሽ አብርሽ ነው እንደሚናገረው እያልኩሁላ ነበረና ትዳር ላይ እንደዚህ አይነት ትዳር በጣም ከባድ ነው። በነገራችን ላይ ኢቨን እንኳን ሰው አርግዞ ሕፃኑ ሆድ ውስጥ እያለ እያንዳንዱን እንቅስቃሴ እያንዳንዱን የምትነጋገሩትን ነገር ይሰማል። ገባችኋል? እኛ ባናቅም ዶክተሮችን መጠየቅ ትችላላችሁ። ይሄ ልጅ በኋላ ነገ ሲያድግ ማለት ነው፣ ተወልዶ ሲያድግ ይሄ ነገር አሚሮ ላይ ይመላለስበታል። ገባችሁ? እና ከዚህ ነው የሚጀምረው። አሚሮችን ውስጥ ያሉ ስሮች አሉ እነዛ ከዚህ እየደጋግማችሁ እንደዛ አይነት ነገር ሲፈጠር ጭንቀታም ነው የሚሆነው፣ ሲወለድ። ስለዚህ ለልጅ ሀስብ ለሩታ ካላሰብክ እንዲ ምንሆን ነው? አንድ ሚስትህን ትሂድ በጨለማ የት ነው የምትሄድልህ? ሲቀጥል ደግሞ ቤትህን ጥላ የት ነው የምትወጣው? ጉድ ፈላ ዘንድሮ። አብርሽ ወዴት ወዴት እየሄደ ይሄደ እንደሆነ አላውቅም። ቤተሰቦች የዛሬው ግን በጣም በጣም ከባድ ነው። የሚናገራቸው ነገሮች በጣም ከባዶች ናቸው። ሩታም ጥያቄ ነው ያቀረበች። ልበቃ የት ነበር? ተናደደች። ለምን በመጀመሪያ ተመካክራችሁ አንድ ላይ እናገኛታለን ካላችሁ መጠበቅ መጠባበቅ እኮ ነው። እሷን የዛት መሄድ እኮ ነው እና ግን ያው አንተም ተሰምቷል፣ ለምን በጥፊ መታች? ነው ሲቀጥል፣ ደግሞ ለምንድነው የልብ ልብ የተሰማ? በተለይ ደግሞ ዛሬው ቪዲዮ ላይ ቤተሰብ አይታቸው ከሆነ በጣም የልብ ልብ ተሰምቶታል። ከሄደች አለ ሩታ ከሄደች ትሂድ እንዴ በቃ እና ማለት እኔ መያዝ አልፈልግም ከዚህ በኋላ መሄድ ከፈለገች ትሂድ አለ። ከዛም በላይ ደግሞ አጫጭቅኝ አገባሽም በህይወቴ ላይ እየፈለኩትን ሰው አገኛለሁ፣ ከፈለኩት ሰው ጋር እሰራለሁ፣ እንደፈለክ ሆናለሁ አይመለከትሽም አይባልም እኮ እንዴ ይባላል እንደዚህ። የበለጠ ልጅቷን አንጨርጭረህ ልደፋት ነው እንዴ? ምንድን ነው ጉድፈላ? ሩታ እንግዲህ ጽናቱን ስጥሽ ነው ምለው፣ ሌላ ምንላለው? እንግዲህ ብዙ ጊዜ ሴቶች ወንዶች ጋብቻ ውስጥ ስገቡ ማለት ነው። ከዚህ በፊት በነገራችን ላይ አብርሽን ሰምታችሁት ከሆነ በልጅነቴ ትዳር ውስጥ ገብቼ እያለ ነበር። በእርግጥ ማለት ነው ሩታ አለች ማለት በግድ ካልተጋባን ያለችው፣ አንተም ወደ ፈቅደ ነው መቼም እንዴት ነው እንቅ አርጋ ወስዶ አደለም ካላ ገባኸኝ? ብላስገድዳ በፖሊስ ምናምን አደለም ያገባችሁ አደለ? መቼም ወስነህ ነው ያገባትኝ። ያው የዛን ሰዓት ግን አንድ ነገር ተናግሯል የማስታውሰው ነገር ማለት ነው በልጅነቴ እዚህ ትዳር ውስጥ መግባት አልፈልግም ነበር፣ ግን ገባሁኝ በአጋጣሚ ሲል ነበረ። ሜቢ ቆጨህ። እንዲ ወደኋላ ኮ መመለስ አችልም፣ ከዚህ በኋላ ወደፊት ነው የምገፋው እንጂ ወደኋላ መመለስ አችልም። ግን እዚህ ጋር ምን አለመሰላችሁ የተናገረው ነገር ቤተሰቦች፣ ትዳር በግድ አይሆንም መቅረት ካለበት ይቀራል እያለ ነበረ። ው በጣም ከባድ ነው የዛሬው ቤተሰብ እና ምን ማለት ነው? መቅረት ካለበት መቅረት ይችላል። የህፃን ጨዋታ ነው። ምንድነው የሚባላለ፣ ጨዋታው ፈረሰ እንዲ። የህፃን ጨዋታ ነው። እንዲቃቃ ነው እንዲያዛችሁት። ምንድነው መቅረት ካለበት ይቀራል? ትዳሩ ልስ ይመጣ ነው። መቅረት ካለበት ይቀራል የምትለው ምን አስበ ነው አብርሽ? ቡድ ፈላኔ ቤተሰቦቹ የዛሬው የሩታ ጥፊ ራሱ ሲያስተጋባ የተሰማኝ የተሰማኝ ያክል ነው ማለት አብሽ ለተመተው የኔ መደንገጥ ከዛ በላይ ደግሞ የሚናገራቸው ነገሮች። በእርግጥ ጥፊ በነገራችሁ ላይ ህመም አለው። ፊታችሁን ያማችኋል፣ ዛሬ ያማችኋል፣ ነገር ግን አያማችሁም። ቃላቶች ግን መቼም ከልባችሁ አይወጡም። ገባችሁ? ስብርብር ነው የሚያደርጓችሁ። ይቺ መላስ የምትናገረው ነገር መሻሪያ መዳኛ እንኳን የላትም። በሁለት አጥር እኮ ነው የታጠረችው ምንም እንኳን ልስልስ ብትሆን ሰውን መሰባበር ትችላለ። ጥርስና ከንፈር የተደረገላት መሰባበር ስለምትችል ነው። ለማንም ወደ ራስ ተመለሳ፣ አብርሽ ነገ ደግሞ ነፂ በጥፊት ትጠፈጠፋለች። ለማንም ለማየት ያብቃችሁ ቤተሰቦቼ፣ ባባዬ